እስኪ ሌላው አንተ አንተ ወደ ኋላ ተለይተ ቀርተ ነበረ። እንግዲህ በጣም ትኩረት ተሰጥቷትም የተነገረ ነገር ነው። እንግዲህ ቅድም ስለበነበርኩት አግባብ ካሜራው በተደጋጋሚ ሪፍሌክስ ያደርግ የነበረው አቶ አውግቸውን ነው። ሲቀጥል ደግሞ አቶ አውግቸው የጠበቀ ግንኙነት ፈጥሯል ሚል ነገር አለ። እንግዲህ ግንኙነት መፍጠር መጥፎ ነው ወይስ ጥሩ ነው የሚለው ነገር በሌሎች እይታ እንዳዩት ቢሆንም ባንተ እይታ የሚኖረውን አንግል ትነግረን አለ። ሲቀጥል ለምንድን ነው ይቀራው? እሱን ትነግረንና ቃርታስ ምንድን ነው ይሰራው? እሺ አመሰግናለሁ። አንደኛ ማልቀበለው አሁንም ምላሽ ማልሰጥበት የጠበቀ ግንኙነት በመኖሩ የፊት ገጽ አደረገው ምናምን የሚለው እሱን አልቀበልም፣ መልስም የለውም ለምን እሱን ያን አካል እንዲጠይቅ ቅድም የሚጠየቀው አካል እንዲጠየቅ እንጂ በእኔ በኩል መልስ የሚሰጠው አይደለም። ነገር ግን ነገር ግን ለምን የፖለቲካ ምህዳሩን የመቀየር የዲሞክራሲ ስርአት ግንባታውንና ና የመድበለ ፓርቲ ስርአታችን ስሙዝ በሆነ ካልቸሩ መቀየር መቻ አለበት። ይሄ በጥላቻና በሴራ የተጠላለፈ የፖለቲካ ምህዳር መቀየር መቻ አለበት። በምክክርና በውይይት ችግሮቻችን አቅርበን ፊት ለፊት ችግር አለብህ ከሚባለው አካል ጋርም ተነጋግሮ ችግር የመፍታት የፖለቲካ ምህዳር ምድር ላይ መስፈን መቻል አለበት በሚለው በግለሰብ ደረጃ ምናለሁ። እዛ ውጭ ግን ምክክር ኮሚሽኑን ከጨረስን በኋላ የምክክር ኮሚሽኑን ከጨረስን በኋላ ሰኞ እንግዲህ፣ ቅዳሜ ነው የጨረስ ነው። እሁድ እረፍት እናድርግ በሚል እሁድን እረፍት ዋል፣ ሰኞ እለት የፖለቲካ ፓርቲዎች የጋራ ምክር ቤት እንደ ክልል መደራጀት መቻል ነበረበት። የክልል በክልል ውስጥ የሚንቀሳቀሱ የፖለቲካ ፓርቲዎች ወደ 11 የሚሆኑ የፖለቲካ ፓርቲዎች በተገኙበት የክልል የፖለቲካ ፓርቲዎች የጋራ ምክር ቤት መቋቋም ስለነበረበት ተቋቁሟል። በእለቱ የቅማንት ዲሞክራሲ ፓርቲ ምክትል ሊቀመንበር አቶ ተገኑ ደረጀም ተኝቷል፣ እኔም ተገኝቻለሁ። ስለዚህ ሰኞ እለት አደራጀን ማለት ነው። ይህን ለማደራጀት ነው የቀረ ነው። ይህን ለማደራጀት የቀረ ነውን ከአማራ ክልል የቀረበት ምክንያትማ ሌላ ጉዳይ ነው የሚል ከሆነ እንደዛ ሚሉ አሳብ ያላቸው ሰዎች የድንጋይ ወርዋሮ ልምድ ያላቸው ናቸው። እሱ ደግሞ ለፖለቲካ ምህዳሩ የሚፈቅድ ስላልሆነ እንደ ድርጅት ነው የምንደግፈው አይደለም ማለት ነው። ስለዚህ ከእንደዚህ አይነት እይታ መስተካከል መቻል አለበት። በሁለተኛ ደረጃ ሰኞ የፖለቲካ ፓርቲዎች የጋራ ምክር ቤት ከጨረስን በኋላ ማክሰኞ የፖለቲካ ፓርቲዎች ክንፍ፣ የወጣቶች ክንፍ፣ የሴቶች ክንፍ፣ የአካል ጉዳተኞች ክንፍ አደረጃጀት መደራጀት መቻል አለበት። የፖለቲካ ፓርቲ የሴቶች ክንፍ፣ የአካል ጉዳተኞች ከዚህም ሶስት አመራሮችን ከጎንደር አስመጥተን አቶ ጋሻው አቶ እሸቱ እሸቱ ጫቅሎ ጋሻው ብርሃኑ ና ምን አሉ መከተ ከሴቶች አካል ጉዳተኞች ና የወጣቶችን የፖለቲካ ፓርቲ እንደ ድርጅት ወክለው ውይይት አድርገናል። ባህር ዳር ላይ ጉባኤ አድርገናል። ኃላፊነቶችንም ሰጥተናል። ስራ አስፈጻሚ አደራጅተናል። በዚህ አደረጃጀት ሶስቱም የኛ የቅዴፓ አመራሮች ተካተዋል ማለት ነው። የወጣት ፖለቲከኛ የወጣት የፖለቲካ ፓርቲዎች የጋራ ምክር ቤት ክንፍ በክልል ደረጃ የሚንቀሳቀሰውን አቶ ጋሻው ብርሃኑ ሰብሳቢ ሆነ የተመረጠው ሴቶች ስራ አስፈጻሚ ሆነ የተመረጠችው እንዲሁም የአካል ጉዳተኞችም ስራ አስፈጻሚ ሆነ የተመረጠው ማለት ነው ስለዚህ ይህን በማደራጀት ሂደት ላይ በመኖራችን ጊዜ ስላልነበረን ተሎ ወደዚህ መመለስ አልቻለም በጣም ጥሩ ወደሌላው ጥያቄ ተግባር እየፈጸምን የቆየንበት እንጂ ለሌላ ተግባር ያልቆየነ መሆኑን የሚረዳ አካል እንዲረዳ ነው በጣም ጥሩ ወደሌላው ጥያቄ ስንሻገር ምናልባት ድርጅትን የሚመራው ግለሰብ ነው። ግለሰብ ድርጅትን ይመራል። ድርጅት ደግሞ ግለሰብን ይፈጥራል። በሂደት ማለት መሪን ይፈጥራል። መሪ የሚፈጥረው ድርጅትን ድርጅት የሚያደርገው መሪ ነው። መሪ የሚፈጥረው ደግሞ መርህና ድርጅት ነው። ከዚህ አንጻር አንተ እየመራኸው ያለው የፖለቲካ ፓርቲ በመርህና በመርህ እየተመራ እንዳለ ይታመናልና ብዙ ጊዜ አቶ አውግቸው ብቻውን ነው የሚያራምደው እንጂ የፖለቲካ ፓርቲው የአመራር አካላትን አያወያይም የሚሉ ድምጾችም ይሰማሉ። ከዚህ አንጻር አንተ ራስህ እንዴት ነው የምትገመገመው? እንደዚህ አይነት በስራ አስፈጻሚ ደረጃ ወይም በማዕከላዊ ኮሚቴ ደረጃ ጥያቄ አልቀረበልኝም። ምክንያቱም የሚመራው ቅድም ስትል እንደነበረው በደንብና በስርአት ነው። ድርጅቱ የራሱ ፕሮግራም አለው፣ የራሱ መተዳደሪያ ደንብ አለው። በደንብና በፕሮግራማችን መሰረት ነው የምንመራው። ከዚህ አንጻር እንዳነሳህልኝ እንደዚህ አይነት ሀሳብ የሚያቀርቡ የድርጅቱ አባል ያልሆኑ ሊሆኑ ይችላሉ። ድርጅቱ የጥላቻ ያለባቸው ቅዴፓ ነቅሎ ሌላ መትከል የሚፈላጎት ያላቸው አካባቢዎች ሊሆኑ ይችላሉ። ብዙ ጊዜ እነዛ እንደዚህ አይነት ሰዎችን ትኩረት ሰጭም አላዳምጥም፣ ምክንያቱም ያን ያህል ቤኔፊት ያመጣል ብዬ ስለማላስብ። የተንጠለጠሉበት የጥላቻ መስመር ለቅማንት ዲሞክራሲ ፓርቲ ላሁን ላለበት ተጨባጭ ሁኔታ የሚጠቅም አይደለም። የመጣንበትነን በጣም የጥላቻ ካልቸር ማህበረሰባችን ላይ ያለውን መንግስታዊ መዋቅርና ህዝባዊ መዋቅር ለመቆራረጥ የሚደረገው የፖለቲካ ሴራ ለቅማንት እዚህ የሚጠቅም ነው ብለን ስለማንወስድ ውስጥ ከእንደዚህ አይነት ወሳቢ ወጥተናል እና ብቻውን ነው የሚመራው ስራ አስፈጻሚዎች ይበሉኝ ማለት ነው። አስራአንድ ስራ አስፈጻሚዎች አለን። አስራአንዱ ስራ አስፈጻሚዎች ብቻውን ነው እየመራ ያለ የሚል ሀሳብ በተለያየ ሚዲያ በተለያየ አካል እንትን በግልጽ የመጣ ነገር ካለ አብረን በጋራ የምንመራው እኔም በስራ አስፈጻሚና በማዕከላዊ ኮሚቴ እንዲሁም በጠቅላላ ጉባኤ ደረጃ የመጣው እንጂ በመሪነት ስመጣ በፍላጎትዬና ደግሞ በስልጣን ጥም አይደለም የመጣሁት ማለት ነው። በጣም ሌላው ጥያቄ ከዚህ አንፃር እንደዚህ አይነት ተሳቢያ ያላቸው አካላቶች በግልጽ ያናግሩኝ፣ በግልጽ እንነጋገር። ህዝብ ነው የምንመራው። ዛሬም ብቻ አይደለም የምንኖረው፣ ነገ እንኖራለን ብለን ምናስብ ሀይሎች ነን፣ ነገ ለውጥን ፈላጊዎች ነን። ለውጡን ደግሞ በተሻለ መንገድ እናምጣው ከተባለ በምክክርና በጠረጴዛ ዙሪያ ላይ ቁጭሎ በመነጋገር እንጂ ባሉ ባልታና በውጫዊ ጥላቻ ብቻ መፍትሄ ይመጣል ብለን አናምንም ማለት ነው። በግለ ደረጃ እንደዛ አይነት ታሳቢ የለም። በጣም ጥሩ። እስኪ በፓርቲው ውስጥ ምንም የሆነ ስንትን ክፍተት የለም ብለ ታስባለ? በእናንተ በአመራሮች ውስጥ ይኖራለ ታስባለ ወይስ የለም ነው የምትለው? አይደለም አንድ ፖለቲካ ፓርቲ ተቋም እየተመራ ይቅርና በቤተሰብ ውስጥም እኮ የተለያዩ የቅሬታ ሀሳቦች ይኖራሉ። በአንተና በእኔ መካከል የተለየ የቅሬታ ሀሳቦች ሊኖር ይችላሉ። እነዚ የቅሬታ ሀሳቦች የሚፈቱበት ወይ ነው የሚለያየው። ስለዚህ ፖለቲካ ፓርቲ እየመራ ነው ለበርካታ ሁነን፣ ለዛውም የሚሰበው በግራና በቀኝ የሚስብ ኃይል በበዛበት፣ ባላደገ ዲሞክራሲ ባላደገበት ሀገር ውስጥ እየኖርን ይቅርና በተለያዩ የመሪነት ሚናዎች ላይ ምንጊዜም ቢሆን መሳሳቦች ና የሀሳብ ልዩነቶች ና የተቃርኑ ሀሳቦች አይኖሩም ብለን አናምንም እኛም እንደ ድርጅት የገመገምናቸው የመጣናቸው በጣም በርካታ ነጥቦች አሉ የማያግባቡ ነገር ግን አንድ መስመር ላይ ሆነን መስራት የሚያስገድዱ ትግሉ የቅማንት ህዝብ ትግል ነው የቅማንትን ህዝብ ትግል አሁን ካለበት ደረጃ ያደረሰው አስተባባሪ ኮሚቴ ለፖለቲካ ፓርቲው ፖለቲካ ሊድ እንድናደርግ ለእኛ ሲሰጠን እኛ ፖለቲካ ነው ሊድ የምናደርገው እንጂ የማንነት ነው ያሳስተ ያደውን ጥያቄ በበላይነት ብቻችን ተቀብለን እንደምንመራው ተደርጎ የሚሳልበት ሂደት የመላተምና የመገፋፋቱ ሂደት እንዲሁ እየወለደው መጥቷል ማለት ነው። ስለዚህ እንደዚህ አይነት የተቃርኑ ሀሳቢ አይኖርም ብለን አናምንም ያላቸውን አካላቶች ግን ቁጭ ብለን እየገመገምን አቅጣጫ እያስያዝን በመሄድ ሂደት ላይ አንደኛ አትሞስፌሯ ና ያልተመቻቸልን ሁኔታ ስለነበረ ነው። በቀጣይ ወረታች የሚወርደ የፖለቲካ ፓርቲዎች የጋራ ምክር ቤት ወረታች ወረዳ ድረስ ሲወርድ ኢንቫይሮመንቱ ሴፍ ይሆናል ብለን እናምናለን። ፐርሰናሊ በፓርቲ ደረጃም እየገጠመን ያሉ የገዢው ፓርቲ ጋር ተያይዞ የገጠሙ ያሉ ችግሮች አሉ። ቢሮዎችን ማዘጋት፣ አባላቶቻችን ማሰር ና ሌሎች አሰናካይ የሆኑ ሀሳቦች አሉ። እነዚህ ሀሳቦች ምን የወለዳቸው ናቸው? ጽንፈኝነቱ የወለዳቸው ናቸው። ጥላቸው የወለዳቸው ናቸው። እነሱ ሲስተካከሉ እኛም እንደ ፓርቲ እዛ አካባቢ ያሉ ችግሮችን በጋራ ቁጭ ነው እያስተካከል የሚሄድበት ምቹ ሁኔታ ይፈጠራል የሚል እምነት ና ያለው። በጣም ጥሩ። ሌሎች እንዲያው ምናልባት ይህን ከማጠቃለያ ያለ በፊት አንድ ጥያቄን እችን ላንሳ፣ አቶ አውግቸው የፖለቲካ ፓርቲው እንዲ ለቅ በጣም ጽኑ ፍላጎት ያላቸው አካላት አሁን በተደጋጋሚ ይናገራሉ። አቶ አውግቸው መልቀቅ አለበት መልቀቅ አለበት ለማለት ደግሞ የሚያቀርቡት እጅግ በእንትን ምን በጣም ይቅርታ ይሄንን የሚያነሱ ላይ በደመማ ከሆነ ግልጽ መሆን መቻል ስላለበት ማለት ነው። ምን አይነት ሰዎች ናቸው? እንደዚህ አይነት አሳብ የሚያነሱት ምን አይነት ሰዎች ናቸው? አሁን እንደዚህ ያርጋ አድርገህ ስብሰብ ማለፍ ልክ ነው ብዬ አልወስድም። እነማን ናቸው? ምን አይነት ሰዎች ናቸው? እንደዚህ አይነት አሳብ የሚያነሱት ለምን? አንድ ሌላ ፖለቲካ ፓርቲ ውስጥ የተሰለፈ አካል አውግቸው እንዲወርድ ፍላጎት ስላለው እሱ ስላለ ድርጅታችን ጥለን በጣም በበርካታ መስዋዕትነት የገነባ ነውን ድርጅት ይህን የዲሞክራሲ ስርዓት ግንባታ በበርካታ መሰናክል ውስጥ የመጣንበትን ድርጅት ቅዴፓ ይበተን ስላለ ይበተን አይደለም በጣም ጥሩ ጥያቄ ምንድነው ጥያቄ ስፔሲፊክ ካደረግ ስፔሲፊክ ላርግል ካደረግክልኝ ግን ከእኛ አመራሮች ከእኛ አባላት የመጣ ከሆነ እንደዚህ አይነት አካላቶችን ቁጭ አድርጌ ያማክሬ ለመስጠት ምክንያቱም ዲሞክራሲ ፓርቲ ነው በዲሞክራሲ መንገድ ደግሞ ስልጣን እንሰጣለን ማለት በጥላቻና በውጫዊ ፍላጎት ባለ ግፊት ግን ፓርቲው ነን በፍጹም ወዝውዞ ገፍቶ ሊጥል የሚችልበት ምቹ ሁኔታ እንደሌለ በጣም ጥሩ አሁን አንተም ትኩረት ያንተ ማመላለስ ጥሩ ነው የኔም ጥያቄ ምንድነው መሰለ ከዚህ ጋር እነሱ የሚያወሩት እዚህ ጋር ላነ ሰው ማለፈልገው ግለሰባዊ ይሁን እንግዲህ ምናልባት አልባት የሚያወሩት ነገር እውነት ከሆነ በህግም ሊያስጠይቅ የሚችልበት አጋጣሚ አለ እና እውን እነሱ የሚሉት ነገር የኔ ጥፋት ነው ከተገኘ ድርጅቴ ማምኖ ትወርዳለህ ካለኝ ለመውረድ ዝግጁ ነኝ ማለት፣ ቁርጠኝነቱ አለ። እሱ ነው እኮ አሁን እኮ ምን እንደሆነ ታውቃለህ? እኔ የፖለቲካ ፓርቲውንም ለመሪነት ቦታ ስቀመጥ እኔ ፈልጌው ለምኜ ወይም ደግሞ አስገድጄ አይደለም። አመራሮቼ፣ አባላቶቼ ናቸው ብትመራነ ብንመርጥህና ብትመራነ ብለው በእነሱ ውስጣዊ ፍላጎት እኔም ደግሞ የማገልገል ግዴታም ስላለብኝ፣ ምክንያቱም የህዝብ ትግል ስለሆነ ግዴታም ስላለብኝ ለመሪነት የመጣውበት አግባብ እንጂ ነገ ደግሞ ይህንን ስልጣን አላስረክብም ብዬ በጉልበት ይዞ አንጠልጥየው የሚቀጥለው አይነት የፖለቲካ መሪነት ሚናም የለኝ። ፍላጎትም እንደዛ አደለም። በጣም ጥሩ። እስከተፈቀደ ና እስከተቀመጥኩ ድረስ እንግዲህ ምንድነው ለመውረድም ለመውረድም ለመቆየትም ውሳኔው የሚሰጠኝ የድርጅቱ መዋቅራዊ እና ህዝቡ እንጂ ማንም ከርቀቱ ነው ስለ ጩኸው ከአቋሜ የፈቀቃለል የሚል አቋም እንዳለ ነው እየነገርክን ያለ ነው። መጨረሻ ጥያቄ ስመጣ የብሔራዊ ውይይት ኮሚሽኑ አሁን ባለበት ሂደት ያው ማለት ፊት ለፊት ተሳትፋችኋል፣ ብዙ ወጣ ወረዶችን ሄዳችኋል። እንደ ውጤታማ ይሆናል ታስባለህ? ውጤታማ እንዲሆን ተህዝቡ ምን ይጠበቃል? እሱን እስኪ ጠራረገ ነገርን። እንግዲህ ውጤታማ ይሆናል ብለህ ታስባለህ? መጀመሪያ ውጤታማ ይሆናል ብለን ያቋቋም አብረን በጋራ ቁጭ ብለን ያቋቋም ነው የምክክር ኮሚሽን ነው። ስለዚህ ውጤታማ ይሆናል አይሆንም ብለን አሁን ላይ መንገድ ላይ ሆነን ውሳኔ ከምናስቀምጥ ከኋላ ሆኖ ድጋፍ ማድረግ ነው። እንዲስተካከሉ የሚጠበቅባቸው ነገሮች እንዲያስተካክሉ አቅጣጫ ማስቀመጥ ነው። 11 ሰዎች ናቸው የኢትዮጵያን ሕዝብ ለመቶ ዓመታት የነበርንበት ሁለንተና ነው የሆነ ቀውስ ወደ ለውጥ ያመጣሉ ብለን የወከለን ያስቀመጥ ናቸው። 11 ኮሚሽነሮች ናቸው ያሉት ብቻቸውንን የኢትዮጵያንን ችግር መፍትሄ አካል ይሆናሉ ብለን አናምንም። ግን ሁላችንም ድጋፍ መስጠት ይጠበቅብናል። ከጎኑነን፣ ሲሳሳቱ ማስተካከል፣ ድጋፍ ማድረግ፣ መታረም የሚገባቸው ነገሮች እንዲታረሙ አቅጣጫ ማስቀመጥ ማለት ነው። ከውጭ ነን ድንጋ በመወረወርና በነሱ ላይ ጥላቻ በመፍጠር የሚስተካከል ነገር ይኖራል ብለን ስለማናምን እሱ አካባቢ ያለውን ነገር በልዩ ትኩረት መስራት ይጠበቅብናል። ህዛዎች ግን እንደ ህዝብ አሁንም በተለይ በቅማንት ህዝብ ውስጥ ያሉ ሁለንተና የሆኑ ጉዳዮችን ለሚመለከተው አካል ለምክክር ኮሚሽኑም፣ ለሌላውም አካል እየተደረገ ያለው ትግል ተበርታቶ መቀጠል መቻል አለበት። በዛ መንገድ ችግሮቻችን፣ አጀንዳዎቻችን እንዲያዙ ልቅም ብሎ በተለይም በቀጣይ ባለው ሀገር አቀፍ ጉባኤ ሁሉም ብሄር ብሄረሰቦች እንዲወከሉበት በማድረግ ሂደት አሁን ከፓርቲ ይወከላል፣ ከተቋማት ይወከላል የሚለው ብቻ በቂ ነው ብለና ነው እንደ ድርጅት ብሔር ብሔረሰቦች ቢያንስ ወኪላቸው እንዲያስቀምጡ ማድረግ በብሔረሰብ ደረጃ ኮታ ተሰጥቶ የብሔረሰብ ችግሮቻቸውን ለቅመው አምተው ለምክክር ኮሚሽኑ እንዲያስገቡ የሚያደርጉበትን ሂደት ምክክር ኮሚሽኑ በውጤታማነት መንገድ እንዲከተሉ የማድረግ ስራ መሰራት መቻል ያለበት ማለት ነው። ይህ ሲሆን አሉ የሚባለው የብሔር ብሔረሰቦች ችግር ተላቅመው ይወጣሉ። ነገ ከነገ በኋላ ተመልሶ ወደዛ ችግርም እንዳይገባ የመፍትሄ አቅጣጫ ይቀመጥባቸዋል ማለት ነው። ስለዚህ ከዚህ አንጻር ሁሉም ብሔር ብሔረሰቦች ወኪላቸውን የሚያስቀምጡበት ምቹ ሁኔታ እንዲፈጠር ለምክክር ኮሚሽኑ በታላቅ አድርነት ማስቀመጥ እፈልጋለሁ። ከዛ ውጭ ግን መንግስት እንደ መንግስት ታላቅ የሆነ አድርነት ምናልባት መልእክት በዛው እንዳስተላል ከፈቀድክልኝ ማለት ጥሩ። ሌላው የመጨረሻው ምንድነው፣ ሳላን ሰው ቀረው የምትለው በቅማንት አካባቢ አሁን ያሉት እንቅስቃሴዎችን እጥር አድርገ ምን መሆን አለበት የሚለውን እጥር አድርገ ነገር እና እንጨርሳለን። እንግዲህ በቅማንት ማህበረሰብ ውስጥ ያሉ አንደኛ፣ ቅድም ሲል የነበርኩት ነገር መሰመር መቻ ያለበትኝ፣ አሁንም የቅማንትን ህዝብ መንግስታዊ መዋቅርም ጭምር ከክልሉ ህዝብ መንግስታዊ መዋቅር ለመቆራረጥ የሚደረገው ፖለቲካ ሴራ ማቆም መቻ አለበት። የቅማንት ህዝብም የራሱን ህዝብ ለማገልገልና ውጤታማ ለማድረግ የሚደረጉ እንቅስቃሴዎች ሁሉ ወደ ውጤት ሊያመጣ በሚችል መንገድ በምክክር እንዲያልፉ በጥላቻና እንትን ሳይሆን ሰላማዊ በሆነ ውይይት እንዲያልፉ የራሱን የማህበረሰቡን ላይ ጫና የሚያደርሱ አካላቶች ታጥቀውም ሳይታጠቁም በፖለቲካሊም በተለያየ ሲስተምም በራሳቸው ህዝብ ላይ ጫና የሚያደርሱ አካላቶች ከእንደዚህ አይነት ድርጊታቸው መቋጠመቻ ያለባቸው ይህም ማድረግ ካልቻለንና በሰላማዊ መንገድ ቁጭል ተወያይተን ችግሮቻችን በጋራ መፍታት ካልቻል ለማህበረሰባችን መድኃኒት ልንሆን አንችልምና ከዚህ አካባቢ ያለው ነገር በልዩ ትኩረት እንዲሰጥ እንዲሰራ። ከዛ ውጭ ግን ከመንግስት ጋር ከወረዳው ጀምሮ እስከ ክልል፣ ከክልል እስከ ፌዴራል ያለው መንግስት የቅማንትን ህዝብ ጉዳይ በውል ተመልክቶ ተመልክቶ እየጠየቀ ያለውን የማንነትና የሳስተዳደር ጥያቄ ዛሬም ይህ ጥያቄ እስካልተፈታ ድረስ በውስጡ እየተፈጠሩ ያሉ ሁለንተራ የሆኑ ችግሮች ሊፈቱ አይችልም ማለት ነው። ስለዚህ ችግሮች እንዲፈቱ ከፈለግን የታሰሩ እንዲፈቱልን፣ የተሰደዱ እንዲመለሱልን፣ ሱዳን በካምፕ ደረጃ ላይ ያሉ ሀይሎች ወደ ሀገራቸው እንዲመለሱልን እና ሌሎች የሰላም ችግሮች ሁሉ ሰላማዊ የሆነ መፍትሄ እንዲያገኙልን መንግስት በልዩ ትኩረት ይዞ እንዲሰራልን ማለት ነው። ይህንን ብቻ አይደለም፣ ዋናውን የማንነት ነው ያስተዳደር ጥያቄ በአግባቡ በአግባቡና በሕዝቡ መሰረታዊ ፍላጎት መነሻ ተደርጎ መፍትሄ እንዲሰጠው የሚል ታላቅ የሆነ ጥሪ ነው ማስተላለፍ የምፈልገው። ይህን መንግስት ጆሮ ሰጥቶ የቅማንትን ሕዝብ ለቅሶና ሮሮ የመፍትሄ አካል እንዲያስቀምጥልን የሚል የማጠቃለያ ሀሳብ ለማስቀመጥ ፈልገው። በጣም ጥሩ። እንግዲህ ውድ የፕሮግራማችን ተከታታዮች ከአቶ አውግቸው ጋር የነበረን ቆይታ በዚህ አበቃን። በቀጣይም ሌሎች ነገሮችን እያነሳን የምንጓይ ይሆናል። እንግዲህ ከአቶ አውግቸው ጋር ስንወያይ ብዙ ነገሮችን እንደወሰዳችሁ ሰዎች ከርቀት ቁመው የሚያወሩትን ሳይሆን በተግባር በቦታው ቆይቶ የነበረው እውነት እንግዲህ እሱ እኔም እሱም ያልገለጽነውን ግን እናንተ ደግሞ ከሌሎችም አንጻር የሚነገረውን ነገር መሰረት በማድረግ የምትለዩት ነገር እንደሚኖር እገምታለሁ። ከዛ ውጭ ሁሌም መቃወም መፍትሄ ሊያመጣ አይችልም። ምናልባት ተቃውሞ መፍትሄ ሊያመጣ የሚችለው ዲሞክራሲ በሰፈነበት ሀገር ብቻ ነው። እኔም እንደ ፕሮግራም መሪም ሁሌም መቃወም ትርጉም የለውም። በእርግጥ ክፍተት ሊፈጠር ይችላል። ክፍተቱ እንዴት ይዘጋ የሚለውን ነገር የመጥፎ ማለት በሁከት የተከፈቱ በሮች ሊዘጋ የሚችለው ሁሌም ቢሆን ሰላማዊ ውይይቶች ናቸውና ለሱ ቅድሚያ መስጠት ቢቻል የሚመጣነበት መንገድ ሩቅ ነው። ባጭር ጊዜ ውጤትን ማግኘት አንችልም፣ ከባድ ነው። ምክንያቱም በዓለማችን ያየነው ተሞክሮም እሱ ነው። ኢትዮጵያ እንደ ኢትዮጵያ ኢትዮጵያ የምትባለው ሀገር ጸንታ ስትኖርና ዲሞክራሲ ስቴት ሲሰፍን ነው ጥያቄያችን ባንድ ጀንበርም አንድ ጀንበር ባነሰ ሊፈታ የሚችለው ከዛ ውጭ ግን ለምን ያልሆነም ብለን መጮህ እርስ በርሳችን መራኮት የምናመጣው ነገር ሊኖር አይችልም። የፖለቲካ ፓርቲዎች በአንድነት ተዋቅረው በክልሉ ላይ አሁንም የተለየ አሁንም የሰላማዊ ትግልን አጠናክረው የሚቀጥሉበትን ሲስተም መስራት ከአቶ አውግቸውና ከፓርቲው የሚጠበቅ ሁነት ነው። ተግለሰብ ላይ መንጠልጠል ትርጉም ያለው አይመስለኝም። ፓርቲው እንዴት ይሁን ግለሰብ እንኳ ስህተት ቢኖርበት ፓርቲ ፓርቲው እንዴት ያስተካክለው የሚለው ላይ ትኩረት ብናደርግ፣ ምክንያቱም ከግለሰብ በላይ ሕዝብንና ፓርቲን የሚጠቅም ነገር ላይ ብቻ ትኩረት ብናደርግ መልካም ነው የሚል እይታ ላይ ከዛ ውጭ ግለሰብ ላይ ተንጠልጥለን ፕሮግራም እንሰራ ከሆነ አዝማሚያችን ሁሉ ከጥላቻ የተሻለ ሊሆን አይችልም። የብሔራዊ ውይይት ኮሚሽኑ በምዕት ዓመት ይመጣ ኮሚሽን ነው። ይህ ኮሚሽን ደግሞ ውጤታማ እንዲሆን እስካሁን የመጣበት መንገድ ባህር ዳር ላይ የነበረው ነገር የተወሰነ መሰናክል ቢገጥመውም እስከ አዲስ አበባ መጥተው አቤታቸውን እንዳቀረቡ መረጃው በግልጽ የሚያመላክት ሁኔታ ነው ያለውና እንግዲህ በዚህም ላይ በተሻለ መልኩ ቀጥለው ውጤታማ እንድንሆን አሁንም ያለሰለሰ ትግላችን ማስቀጠል ነው። ከዛ ውጪ የቅማንት ህዝብ ወደ ደምጠላም ታማራ ህዝብ ጋር አብሮ ነው የሚኖረው። አብሮ የሚኖርን ህዝብ ደግሞ እንደዚህ ብለ ሆን በሆነ ነገር ትለየው አትችልም። ኢሊቱን በሰደብኩ ቁጥር የምትሰድበው አሁንም በዛ በኢሊቱ ውስጥ ያለውን የህዝብ ተወካይ ሊሆን ስለሚችል ሰከን ብለን ሰላም ሰላሙን እየሰበክን ለቀጣይ ሰላምነትን የምናመጣበትን መንገድ የሰላም ባህላችን የምናዳብርበት ሁኔት መንገድ እየፈጠርን በሰላም ብንጓዝ የተሻለ ነው ሊሆን የሚችለው ከዛ ውጪ ያደራጀ ነው የተቀናጀ የተደራጀ ከሌላም ጋር እፍረት ያለው አካል ሳይኖረን ሁሌም ጥላቻን ብቻ የምናራምድ ከሆነ የትም ልንደርስ አንችልም፣ የሚል መልእክት አለኝ። በቀጣይ በሌሎች ፕሮግራሞች እንደምንገናኝ ሙሉ ተስፋ አለኝ። ለዛሬው የነበረን ቆይታ ይህን ይመስል ነበር። አውግቸው ጊዜህን ሰውተህ ከዚህ ተገኝተህ የነበረው እውነት በግልጽ ስለ አስረዳኸን ከልብ አመሰግናለሁ። ክብር ይስጥልንስ ክብር ይስጥልን።